ሰላም አለይኩም ራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናቸው? ሰላም ናቸው? ሰላማቸው ትረበ ሰላም ሰላም። ክርስቲነቶች እንዴት ናቸሁ? ባላችሁበት አላህ ይጠብቅልን። ቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማስቀመጥ ቤተሰብ ቤተሰብ የሆናቸው ሼር ማረግ። ዛሬ ናቸው ቢዛ ነው ምሰራው በከቻ ከቻ። መጀመሪያ ሁሉም ነገር አይረዝም ብዬ ማለት ነው እና መጀመሪያ ከቸቡን እቀባለው እዚህ ጋ ማለት ነው። ከቸቡን እንዲህ እንዳዘጋጀሁት ነው ምክንያቱም ሰአቱ እንዳይረፍድብኝ ብዬ። ሰአቱ ደግሞ ቶሎ ነው የሚሮጠው ወደ ሞዳን ስራ ማለት ነው። ይህንን እንዲህ እቀባዋለው። ይህንን እንዲህ እቀባዋለው። ያው

ይህ ደግሞ ለየት ያለ ነው። በእንትን የተስ- በክሬም የተሰራ ነው። በክሬም የሰራሁት ነው። ሶሱ ማለት ነው የሚያያችሁት እዚህ አይነት መልኩን አዳርሰዋለሁ ብዬ እንግዲህ በቃኛ ብዬ ተስፋ አደርጋለሁ። እንጃ እንደገና እንዳያሰራኝ ባያሰራኝም ከእንግዲህ አርሰራም። ሰዓት ሄደዋል ብኛል። ትንሽ ትንሽም ከሆነ ነቃ ነቃ ነው ማድረግ ነው

መነብ ሰብር ኒ እ ቤተሰቦች በዚህ አይነት ቀባሁት ሁሉ አዳረስኩኝ። እንግዲህ ትንሽ ትንሽ ላቸዋለን። አሁን ደግሞ እዚጋ እጅፍ እንትናለን ያደርግበታለው ማለት ነው። ሰዓቱ እልም ነው የሚለው እንዳሰባችሁት እንዳይሆ እንዳትሸወዱ። ወላሂ ሰዓቱ እልም ነው የሚለው መጋችን ዛሬ ብቻ ነው ማለቂያ ነው። እልም እልም እንዳሰባችሁት አይደለም። ወላሂ በጣም ነው የሚለወጠው። ሰዎቹ የሚያቃጥል ነገር ስለማይወዱ እኔ በነሱ አድርጌ ነው የሰራሁት። ቁሌቱ ማለት ነው እንትን ይሄ በብሪካን የሚያቃጥሉትን ምናምን አልተጠቀምኩ። ፍልፍል ምናምን አልተጠቀምኩም። ለምን ሰዎቹ አይወዱም። ሁሉም እንግዲህ የቤት ቤቱ ጸባይ፣ ብዙ አለ፣ ይለያል ማለት ነው። ስለዚህ እነሱ ባሉት ነው እንግዲህ የሚሆነው። ላይ ባሉት ደግሞ ሰርተን ምን ያደርጋል ማለት ነው። ጠረጴዛ ብዙ ነው የሰራሁት። ማሻአላህ ማለቂያ ነው ብዬ እንደው ሲቲ እኮ ትንሽ ትሬ ምናምን ብላይ ነበር ግን እኔ አልቻልኩም ሰራሁት። ያው ቤተሰቦቼ እንደምንም አድርጌ ያደራረስኩት ማለት ነው። አሁን ደግሞ ጅብን ልጅ ጅብኑ ትንሽ ትንሽ ነው ማድረግ እውነት አይደርስልኝ። የሚገርምነት የሚገርማቸው ነገር እነሱ ጅብን ይወዳሉ፣ ግን ይልኝ አለቀብኝ። ይሄ ብቻ ነው ያለኝ። ዝም ብዬ የአይነት ትንሽ ጠብጠብ ነው ማድረግላቸው ጅብን ሲኖረው ያምራል። በነገራችን ላይ ግን ተውት፣ ምንም ማድረግ አይቻልም። ኑሮ በበዛ ጊዜ ጾም በጓዳ ይባላል እናቴ አምጪ ልኝ ካልኳ ሴትዮው እሪ ትላለች። ስለዚህ በነገራችን ላይ ታመጣለች ግን ተሎ ለምን አነገርሽኝም? ትለኛለች። እኔ ደግሞ በሻሜን ሰራሁበት ነበረኝ፣ በሻሜን ላይ አረኩት እንጂ ታመጣለች። አምጪ ያልኳት ነገር አትረሳም፣ ታመጣለች። በነገራችን ላይ ይላችኋለሁ፣ ረመዳን ባይ ባይ ባሰላማ በሚመጣው አመት አላህ በሰላም ለአገራችን አብቅቶን ከዚህ ሌት አትርፎን ከዚህ ሁሌ ሳምቡሳ ከመጥበስ ሁሌ መጥበሻ በመጋል ዘይት በመጨረስ አስቀርተሃን አገራችንም ያው አገራችንም ብንጠብስ ምን አድ ችግር የለውም። ሀገራችን እንደው ተሰብስቦ ደስ ይላል እላችኋለሁ። ያው ጅብኑም ሊያሰኝ ነው። እንግዲህ ግማሹ መላጣ ነው የማደርገው። አዎ፣ ልጆቹ ጅብን በጣም ነው የሚወዱት ወላጅ በነገራችን ላይ። በጣም ነው የሚወዱት ጅብን በስሜል የሚለያቸው አንችልም። እንግዲህ እንደምን ምንም አድርገ በሶሞ ሶሞ ሲጄ አደራርሰው አጣብቀዋለሁ። እንጂ ጉድ እኮ ነው። ትንሽ አራት አምስት ቀረ። ይኸው ቤተሰቦች ይህን ይመስላል። እንደምንም ማድረግ ያደራረስ ኩኝላችኋለሁ። እንግዲህ ሁላችሁ ሼር ላይክ ያደረጋችሁ አበረታት ኩኝላችኋለሁ። የዛሬ ቪዲዮ ይህን ይመስላላችኋለሁ። አሁን ልከተው ነው፣ ፍረንስ ሲወጣ ደግሞ አሳያችኋለሁ ማለት ነው። ሁላችሁ መልካም ጊዜ መልካም ቀን ይላችሁ፣ መልካም ባረ ኢድ ሙባረክ ይሁንላችሁ። እንግዲህ ነገ በቀፈቻችን ነው። የዛሬ መጨረሻ ነው ላችኋለሁ። መጨረሻ መጨረሻ ላችኋለሁ እንደምትወዱት ተስፋ አደርጋለሁ። እና አበረታቱኝ፣ ሼር ላይክ ያደረጋችሁልኝ አበረታቱኝ እላችኋለሁ። እስካሁን ድረስ ያበረታታችሁኝ ነው አንቀረም፣ አልሐምዱሊላ እና አሁንም ደግሞ ጨምራችሁ የበለጠ የበለጠ ሞራል ስጡኝ ማለት ነው። ያው እነሱ እንደሚወዱት መልክ ነው የሰራሁት። ትንሽ አልቀላም፣ ሰው ሰው ማለት ነው። በዚህ መልክ ነው የሰራሁት እላችኋለሁ። እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ ይሁንላችሁ።